ሰላም ውድ ወዳጆቼ፣ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በጣም የምትወዱት የምሳ ወይም ለራትም የሚሆን ምግብ አሰራር አሳያችኋለሁ። ለሱም የሚሆን እዚህ ጋር ሽንኩርት አለን። ግብአቶቹ በጣም ቀላል ናቸው። ከዛን እዚህ ጋር ቲማቲም አለ፣ ስጋ አለ፣ የተከተፈ ድንች፣ ካሮት እና ነጭ ሽንኩርት አሉ። በጣም ቀላል ናቸው። ለመስራት በጣም ብዙ ጊዜ የማይወስድ ነው። ይህን ያክል ሙያ ብለን የምንጨነቅበት አይደለም። ለሁሉም የሚሆን ነው። በተለይ ለቤተሰብ ለመብላት በጣም ቀላል፣ ሁሉም የሚወዱት አይነት ምግብ አሰራር ነው። ከዛን ንጽቃ ደግሞ የታሸገ እኔ ካሮት ባሮ ሽንኩርት፣ ድንች እና ኖርማል ናቸው። ይሄ የሚያስፈልግ አይደለም መተው ትችላላችሁ። ኦረዲ ካሮት እና ድንች ስላለ ፍሬሹ። ከዛ ባሮ ሽንኩርት ካላችሁ ጥሩ በሱ ተጠቀሙት። እዚህ ጋር ደግሞ ሞቅ ሲልልን ድስታችን ዘይት ጨምረን ከዛ ሽንኩርት እንጠብሳለን ማለት ነው። ሽንኩርታችን እንደምታዩት ጥብስ ሲልልን ከቲማቲሙ የከትፈን ያዘጋጀ ነው። ቲማቲሙን ቲማቲም እኔ ሁለት ፍሬን የተጠቀምኩት ወፈር ያለ ሁለት ካላችሁ ይበቃችኋል። ከዛ እሱን አብረን የከተፍነውን እንጠብሳለን። ከዛ እዚህ ጋር ድልህ አለ፣ ድልህ ወይም የቲማቲም ሶስ ማለት ነው። አድርገ ነው። አንድ ማንኪያ ከግማሽ ነው የተጠቀምኩት እኔ። ለድምፁ በጣም ይቅርታ፣ ጉንፋን ትንሽ ስለያዘኝ ነው። ከዛን እየከደድ ነው አብረን ነው እንጠብሳለን ማለት ነው እንደምታዩት በጣም ጥሩ ሶስ እየሆነልን ነው ከለር ራሱ ጥሩ ይሰጠናል ድልህም ይህ ውፍራም ቢሆን ይመረጣል በደንብ ሶሳችን እንዲወፍር ያደርጋል ከለርም አለው ሰው የቲማቲሙ አንዳንዱ ዝም ብሎ ምንም ከለር አይሰጣልና ለዛ ይሄ ይረዳናል ነጭ ሽንኩርት እንደምታዩ ጨምረናል። ከዛ የከተፍ ነው ስጋ እንጨምረናል። የተፈጨ ስጋም ይሆናል። በውፋፍራሙም ከፈለጋችሁ እንደዛ ማድረግ ትችላላችሁ። ምንም ተጽዕኖ የሚፈጥር ነገር የለውም የስጋ አከታተፍ አይነቱ። ከዛን አዋህደ ነው ከትፍ ከድነ ነው እናስቀምጥና መልሰን እየከፈትን እየከደንን እንደዚህ አንድ ላይ እንዲበስል እናደርጋለን። ከዛ በኋላ ካሮታችንን ከታለን። ትንሽ ካሮት ቆይተ ስለሚል ከድንቹ አስቀድመን ነው መዋሃድ መጠበስ ያለበት። ከዛን አብረው እየተጠበሱ እያሉ ትንሽ ከድነ ነው ቅድም እሽግ ላይ ያልኳቸው ባህሮ ሽንኩርት ካለ ይሄ ሌላ ነገሩ ምንም አያስፈልግም። ኦልሬዲ ድንችና ካሮት ስላለን ማለት ነው። ከዛ እሱን ጨምረን እዚህ ጋ ጥንጥዬ ማንኪያ ያለችኝ የቤቴ እና እሷን ሁለት ማንኪያን ያደረኩት የሻይ ማንኪያው ሳይሆን በጣም ትንሽ ዬ ያለችኝ የቤት ውስጥ እና እሷን የተጠቀምኩት ሁለት ማንኪያ ጫው ያደረኩበት። እንዳይበዛባችሁ ተጠንቀቃችሁ ጫዩን ጫውን ጨምሩ። ከዛን እሱን ከድነን እዚህ ጋ ወደ ሩዝ አሰራር እንሄዳለን። ሩዝን ሁለት ኩባያ ነው የተጠቀምኩት አጥቤው አስቀምጣለሁ ውሃ ትንሽ እየመጠጥልኝ ቆያል። ከዛ እዚ ጋር ቅድም የከደርነው ነው አይተን፣ ውሃ ከመጨመራችን በፊት ድንች እናደርጋለን። ወረዲ ድንች ብዙ ጊዜ ስለማይወስድብን ትንሽ እንደዚህ ያዋህደ ነው። ሞቅ ያለ ውሃ እንደዚህ ስትሰሩ ሞቅ ያለ ውሃ ብትጥዱ ይመረጣል። እዚህ ላይ ለመጨመር ከቀዝቃዛ ይልቅ ሞቅ ያለ ወይም የፈላ ውሃ ቢሆን ይመረጣል። ከዛ ውሃ እለው ላይ እናደርጋለን። ባይበዛ ጥሩ ነው ውሃው፣ ምክንያቱም ቀጠን እንዳይልብን ስንሰራው ምግቡ ወይም ይሄ ልክ የሾርባ አይነት ባህሪ ትንሽ ወፈር ያለ ቢሆን ይመረጣል። ውሃውን መጠናችሁ መጨመር አለባችሁ እዚህ ላይ ከዛን ያንን ያደረግን ካደረገን በኋላ ጥቁር አዝ ምንድነው? ጥቁር ቅመም ነው አይደለ? የሚባለው ብላክ ፔፐር ብላክ ፔፐር ትንሽ እያደረኩበት ቁንዶ በርበሬ ከላይ ትንሽ የማድረግ ከዛ ቺሊ ወይም ሚጥሚጣ ቤታችን ካለን እሱን ከላይ ትንሽ ቀጠል እንዲልልን በሚለው ልጆች ካላችሁ ግን መተው ትችላላችሁ። ምክንያቱም ትንሽ የሚያቃጥል ነገር ልጆች ስለማይችሉ ከዛን እዚህ ጋር ከድነን አስቀምጠን ሩዝ አሰራራችን እንጀምራለን። ሩዝ ትንሽ የዘይት አድርገን ሞቅ ሲልልን ያ ትንሽ የፓስታ አለች የምትሸጥ እሷን ማድረግ ትችላላችሁ፣ አለበለዚያ አለማድረግ ትችላላችሁ። ይሄንንም በቤታችሁ ካላችሁ ወይም መግዛት የምትችሉ ከሆነ ነው እና በዘይትና በነጭ ሽንኩርት አድርጋችሁ ጠብሳችሁ መስራት ትችላላችሁ ሩዙን ከዛን እጅ ይህንን ፓስታ ትንሽ ፓስታ ከተደረገ በኋላ ጥንቃቄ ማድረግ ወደ አሁኑ ነው የሚቀላው። ወደ አሁኑ ማመሳሰል አለብን። ከዛን ቅድም የጠርነውን ይሄንን ይህንን አየት እያደረግን ሩዝ ቼክ ካደረግነው በኋላ ከድነን ሩዛችንን ቼክ እናደረጋለን። ከዛ እንደምታዩት ጎልድ ከለር ሰጠን። ከዛ በኋላ ቅድም ያዘጋጀኑን አጥበን የታስቀመጥ ነው ሩዙን። ውስጡ እናደርጋለን እናዋህዷለን ማለት ነው። ከዛን በደረቁ ወይም በራሱ ውሃ ምንም ሳናደርግ አንድ ላይ እናዋህዷለን እናሸዋለን ማለት ነው። ምክንያቱም ጥሩ ጣዕም ይሰጠናል። በጣም ነው የሚጣፍጠው። እንደዚህ ሲሆን አይቦካብንም። እንደዚህ ሲጠበስ ከዛ ውሃ ለብ ያለ ውሃ ካላችሁ ለብ ያለ ውሃ እናደርጋለን ቅድም ሁለት ኩባያ ሩዝ አይደል ያልኳችሁ ስለዚህ ለሱ ደግሞ አራት ኩባያ ውሃ ነው የሚያስፈልገን አንድ ኩባያ ሩዝ ከሆነ ሁለት ኩባያ ውሃ ነው የሚያስፈልገው እና ለዛ እኔ ደግሞ ሁለት ኩባያ ሩዝ ስለሆነ አራት ኩባያ ውሃ ነው ያደረግኩት ከዛ ትንሽ እየጫው ሁለሁለ አድርጌ ከድነን እናስቀምጣለን ከዛ እንደምታዩት በጣም ልዩ ሆኖ ሳይቦካ በልዩ ሁኔታ ጥሩ ሆኖ ወጣልኝ። ከዛን እዚህ ጋር የሰራ ነውን እናደርጋለን። ሳህናችን ላይ እንደምታዩት እንዴት እንደሚያምር ከለሮ ራሱ ከዛ ደግሞ ይሄ ውሃ ሳይሆን የሆነው ትንሽ ወፈር ያለ ሶስት፣ እንደምታዩት ወፈር ያለ ሶስት ሰጠን። ከዛን እዚህ ጋር ሮዛችን እንደምታዩት በቀፈትፈት ያለ ነው። ምንም የመብካት ነገር የለውም። ከዛ እንደዛ አዘጋጅተ ነው እንደምታዩት እንዲ እንደሚያምር። የቤታችሁ ከሰራችሁ ኮመንት ሴክሽን ላይ አስቀምጡት። አስተያየት ሀሳባ ሀሳባችሁንም በዛው ኮመንት ላይ አድርጉልኝ። ሰብስክራይብ ማድረጉን እንዳትረሱ። ለእናንተ ምንም ነገር ከእናንተ የሚቀነስ ነገር የለም። ለእኔ ግን እጅግ በጣም ያበረታኛል፣ ይጠቅመኛል እና ሰብስክራይብ፣ ላይክ፣ ሼር ማድረገው እንዳትረሱ። ሰላማችሁ ይብዛልኝ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። እስከዛው ቻው ቻው